ኢሬቻ የባህዳ መልኮ ነው። ኢቻውን ጳጳስ ላሳያት። ኢሬቻ በአዲስ አበባ ላይ ምን ተፈጠረ? ማንም ያልጠበቀው ክስተት አቡነ ሰሮስ መስቀላቸውን ይዘው ኢሬቻ ላይ ተገኙ። ሰላም ሰላም፣ ዲያር ዩቲዩብ ተመልካቾች፣ ዛሬ ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦችን እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉ ለእግዚአብሔር ስም እጠይቃለሁ። ወቅተና አዳዲስ መረጃ ሀገራችን ኢትዮጵያ ተዋህዶ መርታችን በተመለከተ ዛሬም ወክተን አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሎን ሙታን ይጫላችሁን ታባታችሁ ስል በሉ ለእግዚአብሔር ስም ጠይቃለሁ። እንግዲህ ኢሬቻ በዓል በዛሬው ቀን በደመቀ ሁኔታ እየተከበረ እንደሆነ እየተመለከተ እንገኛለን። ነገር ግን አሳፋሪ አሳፋሪ የሚባል ቪዲዮ እጃችን ላይ ገብቷል ማለት ነው። የኦርቶዶክስ ሃይማኖት አባት የሆኑት አቡነ ሳይሮስ እንግዲህ ኢሬቻ በዓል ላይ መገኘታቸው ብዙ ቁጣዎችን እየቀሰቀሰ ይገኛል። በይ ሰዓት እንደዚሁም ደግሞ የተለያዩ ርዕሰ ጉዳዮችን በተመለከተ የምንወያይ ይሆናል። ኦርቶዶክሳውያን ባለማተቦች እስከ መጨረሻው ድረስ ተከታተሉን። ከቪዲዮቹ በኋላ ሀሳብ እንሰጥበታለን። ወደ ቪዲዮቹ ሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ ጠባብነትን የሚያስወግድ ብሔርተኝነትን የሚያስወግድ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን። ግልጽ ነው። የምንናገረው የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው ሽሃን ባህል ነው። ወደ ውስጥ ገባበት ብላችሁ ብት ውስጥ ብታዩ ጣሮት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ ማን ነው? ይህን እውነት የሚናገር ማን ነው? ይህን እውነት የሚገልጥ ማና አለ? የጋባስ ነው፣ ቄስ ነው፣ ሰባኪ ነው። ሁሉም ዝም ብለዋል። ግን እያለቀ ብዙ ምስጢር አለ። በኢሬቻ ስም የሚደረገው ቅድምያቸው፣ ሽፋኑ ባህል ነው ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። የመማቸው በጭንቅላታቸው የፈነዳሚ የራሳቸው ጉዳይ እውነት ነው የምንናገረው፣ ወደንም ጠላንም። ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በአርባ ቀን በሰማንያ ቀን ያገኘነ ልጅነት በዚህ በጣዋት አሰራር ግን እያጣ ነው ያለ ከኛው ከኛው ከኛው ከኛው መስቀል ይዘው ካህን ተብለው እዛ ግን በእርሱ የሚሉ አሉ። ወደ ዝርዝሩ አልገባም ብቻ ነው። በደንብ መስተካከል ያለበት ነገር እሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም፣ የዋቀፈታ ኦሮሞ በዓል ነው እሬቻ። ቤዚካሊ፣ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች፣ ዋናው ነገርኛ፣ ይሄ መግለጫ የወጣንበት ምንድን ነው፣ በዛ በእሬቻ ቦታ የሚዘምሩ አሉ። ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከእሬቻ በዓል ከሪቻ አከባበር ጋር አይገናኝም ነው

የኢሬቻውን ጳጳስ ላሳያችሁ። እኛ አባት አባት በቤተ ክርስቲያን አባት ናቸው። እንዲ እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ እያልኩ ላናገር አንተ እያልኩ ላናገር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንች ቸገረን፣ ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ክርስትና ክህነት ሲሰጡ ክብረ ክህነት ሲሰጡ አለም ቪዲዮም ጭምር ምትችላቸው የራሳቸው ቲክቶክ ገጻላቸው የራሳቸው ቤት ውስጥ ነው ክርስትና የሚሰጡት እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ ሀሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቀፈና እምነት ተከታዮች እርሶ ጳጳስ እረፉ ብሎታል። ካልሰሙ ነው ምን ነግሮት፣ እነሱ የራሳቸውን እምነት ያምልኩ መብታቸው ነው። ክብራቸውን የራሳቸውን የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሃጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄዶ መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም። ሲሉ እራሳቸው እንከባበር ብሏችሁ፣ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቱ ይገዛችሁት በላዩ ላይ የአባገዳ ጋቢ ጥላችሁበት። ምን እኛ ዘረኝነትን የምንቃወም ሰዎች ነን ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነው። ሰዎች አልተረዱንም እንጂ ሰዎች እንደሚያወሩት እንደሚሉት ሳይሆን እኛ ባለንበትም ከዚህ በፊትም በኖርኩበትም ከሁሉም ብሔር ብሔረሰብ ጋር ነው የኖርኩት። ሰዎች ግን የራሳቸውን ጥፋት ለመሸፈን ቀይረው ብዙ ያወራሉ፣ ብዙ ይላሉ የራሳቸውን ወደኛ ያመጣሉ ማለት ነው። የኢትዮጵያ ሕዝብ ሁሉ አንድ ነው። ቤተ ክርስቲያን ቅድም እንደተባለው አንድነትን ነው የምታስተምር፣ ትብብርን ነው የምታስተምር። የኦሮሞ ሕዝብ ደግሞ ሁሉንም አቃፊ ነው። ከሁሉም ጋር የኖረ አሁንም የሚኖር ነው። ሰው የሚወድ እንጂ ሰውን የሚጠላ አይደለም። እኔ ተወልጃ ያደኩት ኦሮሚያ ክልል ውስጥ ነው። ከረዩ ከሚባለው ማህበረሰብ ጋር ወተት እየጠጣሁ አድጌ ያለው ማለት ያን ያህል ጥላቻ ስንዘሩ እና እኛም የማናቃቸው ሰዎች አታስመስሏቸው። እናንተን ነው የምናገረው፣ ይህንን ለሰራችሁ ሰዎች፣ ይህ ቪዲዮ መጀመሪያ የተለያዩ ቪዲዮዎች ናቸው። ውጭ ሀገር እንደተሰራ አድርገው ያቀረቡት አቀናብረው የሚለቁት ሚ ር ይ ይህ አሜሪካ ነው። በህግ አግባብ በየመንገዱ ዛፉን ቅቤ እየቀቡ የሚገኙ የኦሮሞ ብሔረሰብ ተወላጆች ለኢሬቻ ባል ብለው የሚል እና የአሜሪካ መንግስት ተቃውሞ እንዳሰማባቸው ማህበራዊ ሚዲያ በዚህ አጥለቅልቆታል። አላረጉትም እኮ የለም። እንኳን እዛ አሜሪካ ለኖራችሁ ይቀርና እዚህ ኢትዮጵያስጥ የሚያደርጉት ላይ እንኳን ቅቤ ሲቀቡ አላየሁም እኔ። ያ ማለት የኢሬቻ ስርዓት ትክክል ነው እያልኩ አይደለም። ነገር ግን ጥላቻው የሃይማኖት ጦርነት የሃይማኖት ግጭት ስለሚፈለግ ነው ይህ አጀንዳ የተነሳው። የሃይማኖት ጦርነትና የሃይማኖት አጀንዳ እኛ አንፈልግም። እናቀዋለን፣ ምን እንደሆነ እኮ ገብቶናል፣ በደንብ ገብቶናል። ማምን እያደረገ ማምን እየሰራ እንደሆነ ሳናቀው ቀርተን አይደለም። በየቀን ኦርቶዶክሳውያን ሲገደሉ ዝም ያለ ሚዲያ፣ ጭጭ ያለ ሚዲያ፣ ካህን በቤተ መቅደስ ሲገደሉ፣ ዲያቆን በቤተ መቅደስ ሲገደል፣ ቤተ መቅደስ በጫማ ሲረገ ሲደፈር ዝም የተባለበት ሀገር ላይ ተቀምጠን ኦርቶዶክስ ኢሬቻን ባላከበረ የሚል ስርዓት ውስጥ አንገባም። ኢሬቻን ይጠላል የሚል ስርዓት ውስጥ አንገባም። እኛ የሌላውን ሃይማኖት ውስጥ ገብተን እኛ አናቦካካም። ስለሚገቡ ሰዎች በግላቸው እንጂ በሃይማኖት ተቋማችንን አይወክሉ። ቆብ አድርጋቸው ጋቢያቸውን ለብሶ ስላደረጉ እኛን አይመለከተን። ግለሰባዊ ጣት በግል ነው የሚጠየቀው። ሃይማኖታችን የእኛ ኩላዊት ነች፣ ንጽህት ነች፣ በክርስቶስ ደም የተመሰረተች ነች። ስለዚህ ኢሬቻ የባህዳ አምልኮ ነው። ኢሬቻ የጥንቆላ ስርዓት ነው። ቁልቢ ገብርኤል ቦታው ሀገና ነው፣ አርዳጅላ ነው፣ የኦሮሞ የማምለኪያ ቦታ ነው። አሁን ገብርኤል ያደረገበት ቦታው ግን ስቲል ለኛ አርዳጅላ ነው፣ ሀገና ነው። ተቀያየሩበት በጉልበት ዋቄፈና በጉልበት መቀየር አይፈልግ። ወደ መጣህበት ሀገር ነው የምንመልስህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እነካለው ማለት ሰማይን እነካለው እንደማለት ነው። ከመቼ ወዲደው ደሞ የቅዱስ ገብርኤልን ቤተክርስቲያን የኢሬቻ በዓል ነው ማክበሪያ ነው የምትለው የእኛ የቅዱስ ቦታ ነው የምትለው፣ የምን አባህ ቅዱስ ነው ደሞ በአዳም ልኮ እያመለክ ግንድ በቀባት ነው ቅዱስነት የሚያደርገው? ወደ መጣበት ሀገር ነው ምንመልስህ። የመጣላችሁን እንጀራ ቀስ ብላችሁ ብትበሉ ይሻላል። ጊዜ ያነሳው ቅል ድንጋይ ይሰብራል እንደሚባለው ነው። ከመቼ ወዲህ ነው ደግሞ የኦሮሞ ነው የኢሬቻ ነው ያ ከምትበጠረቀው ምን ታሪክ አለህና? ኢትዮጵያ ውስጥ ያሉ ትልልቅ አባቶችን እንዳታስነካን እንጂ ኢሬቻ ከመቼ ነው ደግሞ ቅዱስ ይሆነው? ከመቼ ነው ቅዱስ ገብርኤል ቤተክርስቲያን ደግሞ የኢሬቻ ይሆነው? ያው ይሄ ኦርቶዶክሳውያን ሼር አድርጉት። ባለ ጊዜ ስለሆኑ እናፈርሰዋለን፣ ቅዱስ ገብርኤል ቤተክርስቲያን በጉልበት ነው የተወሰደው እያሉ ነው። እኛ በጉልበት ሳይሆን ይሄ የተሰጠን ርስት ነው። ይቺ ዓለም እኮ የኦርቶዶክስ ናት። አታውቅም። ኤሬቻ የባዕዳ ምልኮ ነው። ኤሬቻ የጥንቆላ ስርዓት ነው። የምናባህ ኤሬቻ ነው ደግሞ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም ምንጩም ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምህሮ የዋቄፈና ነበር ማለት ነው እ የኢየሱስ ክርስቶስ አስተምህሮት፣ አዎ ከዋቄፈና የተቀዳ ነው እያሉ ነው፣ ዶክተር ኢየስ እ ምን ምን ቪዲዮን እንደተመለከታችሁ ነው። ባለማተቦች እንግዲህ ኢሬቻ ማለት በብሔር ውስጥ የተሸፈነ ሃይማኖታዊ ክብረ በዓል እንደሆነ ብፁ አባታችን አቡነ ሂኖክ ከዚህ በፊት ተናግሯል። እንደዚሁም የሙስሊም አባቶች ተናግሯል። እንደዚሁም የፕሮቴስታንት የተለያዩ እምነት ተከታዮች እንግዲህ አባቶች ኢሬቻ የሃይማኖት በዓል እንደሆነ ተናግሯል ማለት ነው። እዚህ በዓል ላይ እንግዲህ አቡነ ሳይሮስ ምን ሊያደርጉ እንደተገኙ እስካሁን እንግዲህ የታወቀ ነገር የለም። እነ ብፁ አቡነ ሂኖክ ያወገዙትን እንግዲህ በዓል እነ አቡነ ሳይሮስ ሄደው መገኘታቸው እንግዲህ ብዙ ቁጣዎችን እየቀሰቀሰ ይገኛል ማለት ነው። የዝቋላ አባቶች ሲገደሉ አንድ መግለጫ ጽሑፍ መጽሐፍ የከበደው አቡነ ሴሮስ ዛሬ ግን በኢሬቻ በዓል ላይ ተገኝቷል። እነዛ ኦርቶዶክሲያን በግፍ ሲገደሉ ኦርቶዶክሲያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ በምዕራብ ላይ እንደ በግ እንደ ፋሲካና እንደ አዲስ ዓመት በግ ሲታረዱ ዝም ያሉ አባት ዛሬ በኢሬቻ በዓል ላይ መገኘቱ ብዙ ኦርቶዶክሲያን ቁጣ እየቀሰቀሰ ይገኛል። ኦርቶዶክስያን በእውነቱ ይሄን ማየት ያማል እንደ እምነቱ ተከታይ ማለት ነው። ምንም ማድረግ አንችልም በዚህ ሰዓት እናቃለን። ሁላችንም አብስተን እንጸልይ። እንግዲህ እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ለማለት እንፈልገው። እንግዲህ አባት መስሎ አባቱ ያልሆኑ የበግድን የበግድ ለምድ የለበሱ ተኩሎች እንዳሉ በውስጥ እየተመለከትን ነው። የቅድስት ቤተክርስቲያን ፓራሲቶች እንደነዚህ አይነቶቹ ናቸው። አምስት ኪሎ ላይ በግፍ ተጋፍተው ገብተው በሰው ደም በነዛ በሻሸመኔ በያቤሉ ወጣቶች ደም ገብተው ቅዱስ ቤተክርስቲያንን ለመምራት አስበው እንግዲህ አባት ያሉን ለልጆቻቸው ድምጽ ያሉን የድንግል ማርያም የማምላክ ወላዲት አምላክ ስላድነው ሲቀደር ዝም ያሉ አባት ዛሬ ግን በኢሬቻ ክብረ በዓል ላይ መገኘታቸው ብዙ ቁጣን እየቀሰቀሰ ይገኛል። በይ ሰዓት በእውነቱ ልባችን ተሰብሯል፣ ልባችን አዝኗል። እግዚአብሔር አምላክ ደርጉን ጊዜ እንደሚያመጣለን ተስፋ እናደርጋለን። አብስተን ሁላችንም በሃይማኖታችን እንጸልይ ለማለት እፈልጋለሁ። ሁላችሁንም እንወዳችኋለን። ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ደሙን ታንጫናችሁ ቤተሰብ መሆናችሁን አትርሱ። እግዚአብሔር አምላክ ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርጎ ይጠብቀልን። የሰማቴ ቅዱስ ስቲፋኖስ የሰማቴ ቅዱስ ጊዮርጊስ ረዲታቸው በረከታቸው ይደርብን። በቀጣይ ወቅት ያን አዳዲስ መረጃ እስክንገነኝ ድረስ ግን ሰላም ቆዩ።